በአማራ ክልል የፋኖ ከበባ ቀጥሏል። በወሎ ምሬ ወዳጆ የሚመራው ዘመቻም ተቀጣጥሏል። ተጨማሪ የድሮን አሰሳም እየተደረገ ይገኛል። ወልዲያ ዙሪያ ፍጥጫው አይሏል። እንደ ዱቄት ተበትኗል የተባለው ፋኖ ወሎ ላይ በከፈተው ዘመቻ የተቀሰቀሰው ከባዱ ውጊያ ዛሬም ቀጥሏል። ባለፈው ቅዳሜ በወልዲያ አቅራቢያ ስለተፈጸመው የድሮን ጥቃትም ቢቢሲ ዝርዝር መረጃን በዛሬው ዕለት ይዞትዋል። ጉድ የሚያስብለውን የቢቢሲን የግንባር መረጃ በጥንቅራችን ይዘንዋል። ከሳምንታት በፊት ለጠቅላይ ሚኒስትር አብይ አህመድ ውዳሴ ያዥጎደጎዱት ጌታቸው ረዳ ዛሬ ደግሞ ሌላ ጉድ አሰምተው ተከሰተዋል። ህዋትና ሻቢያን ለመውጋት መውጋት እዘምታለው እዋጋለሁ ሲሉም ዝተዋል። አብይን እረፍት እየነሱ ነው ስላሏቸው የፋኖ ህዋትና ሻቢያ ጥምረትም አንድ አዲስ መረጃን አጋርተዋል። ሻቢያ ዘመናዊ መሳሪያ አልታጠቀም እያሉም ሲሆን ሻቢያ ኢትዮጵያ ላይ ሊከተለው ስላቀደው ጦርነት ስልትም እጅን በአፍ የሚያስጭን ጉዳይ አንስተዋል። ጌታቸው ረዳ ስለ ባህር በሩ፣ ስለ ፋኖ፣ ህወሓት፣ ሻቢያ፣ ጠቅላይ ሚኒስትር አብይ አህመድ እንዲሁም ስለ ትግራይ መገንጠል ያልተጠበቁ ጉዳዮችን አሰምተዋል። በዘገባችን ይዘነዋል። አንድ ሚስጢራዊ ድርድር ተጀምረዋል። ድርድሩ ለብልጽግና እጅግ ወሳኝና የሞችረት ጉዳይ ነው። በመንግስት ተስፋ የተጣለበት ይህ ድርድር የሚሳካ ከሆነ ለአራት ኪሎ ባለስልጣናት ትልቅ እፎይታ ይሆናልም ተብሏል። ካልተሳካ ግን ጫናው ጫናው እጅጉን ይከብዳልን የተባለው ድርድሩ እየተደረገ ያለው በምን ጉዳይ ላይ ነው በሚለው ዙሪያ የወጣውን መረጃ እናጋራችኋለን አክብሮታዊ ሰላምታችን በያላችሁበት የአለም ክፍል ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ለምሽት የተደመጡና የተመራርጡ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል አብራችሁን ቆዩ በአማራ ክልል በተለይም በወሎ ቀጠና ትንቅንቁ እንደቀጠለ ይገኛል። የፋኖ ታጣቂዎች በወልዲያ ዙሪያ አሁንም ከመንግስት ኃይሎች ጋር ተፋጠዋል። የድሮን አሰሳውም ቀጥሏል። ከዚህ በተጨማሪ ከሰሞኑ ስለተፈጸመው የድሮን ጥቃት ቢቢሲ በዛሬ ዕለት ዝርዝር ዘገባዎችን ይዞ ወጥቷል። የድሮን ጥቃቱ የተፈጸመበት ሆስፒታል የቁስለኛ የፋኖ ታጣቂዎች እየታከሙበት እንደነበርም ዘገባው ጠቁሟል። በሰሜን ወሎ ዞን ጉባላፍቶ ወረዳ ባለፈው ቅዳሜ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ጥቃት፣ ነፍሰ ጡርናትን ጨምሮ የአራት ሰላማዊ ሰዎች ህይወት ሲያልፍ፣ ከአስር በላይ ሰዎች ደግሞ ቆስሏል ሲል ቢቢሲ የአይንማኞችንና የህክምና ምንጮችን ዋቢ አድርጎ ዘግቧል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ ስድስት ሰዓት አካባቢ መፈጸሙን ነው ዘገባው እየጠቆመው በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነው ና ታካሚዎች ተኝተው በሚታከሙ በት አምስት ቁጥር በተባለው ክፍል ላይ እንዳረፈ ይገልጻሉ። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ ይዋጠን ነው የመሰለን፣ ከጎኔ የነበሩት ሲወድቁ፣ እኔን እግዚአብሔር ነው የከለለኝ ሲሉ ለቢቢሲ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት አካባቢው ላይ መድረሳቸውን የተናገሩ ሌላ የአይን እማኝ ጤና ጣቢያው ውስጥ የነበረ የቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመላ መመልከታቸውን ለቢቢሲ ተናግረዋል። ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመ ነፍስ የደማውም የተመታውም እየተዛዘለ ነው የወጣው ሲሉ ክስተቱን አስረድተዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩ ሌላ የአይን እማኝ ደግሞ ለመግለጽ የሚከብድ ሁነት ማየታቸውን ይገልጻሉ። ፍንጣሪው እንደ አሸዋ ነው እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉ የጤና ጣቢያው ባልደረባ፣ ጤና ጣቢያው ክፉኛ መጎዳቱን ሲገልጹም ከአምስት ቁጥር ጀምሮ እስከ ሰባት ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። በጥቃቱ የጤና ባለሙያ ልጅ የሆነች የስድስት ዓመት ህፃንን ጨምሮ ከአስር በላይ ሰዎች መቁሰላቸውንም እማኞች ጠቅሰዋል። ከእነዚህም መካከል ስምንት የሚሆኑት ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከሁለት ቀናት ከሰዓት በኋላ ሰኞ ዕለት መንገድ ሲከፈት የጤና ጣቢያውን የጽዳት ሰራተኛ ጨምሮ ስድስት ሰዎች ለህክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት ያጋጠማቸው ሶስት ቁስለኞች ቀዶ ጥገና እየተደረገላቸው እንዳለ ቢቢሲ ዘግቧል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖ ኃይሎች መካከል ከተማ ውስጥ ግጭት እንዳልነበር የገለጹት ነዋሪዎቹ፣ ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለው አካባቢ ከባድ ውጊያ እንደነበር ተናግሯል። በዚህ ውጊያ የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያም ከአስር የማያንሱ የፋኖ ታጣቂዎች ቆስለው በጤና ጣቢያው እየታከሙ እንደነበር ለቢቢሲ አረጋግጠዋል።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 ተመርተን መድኃኒቱ እንኳን ማውጣት አልቻልንም። ምክንያቱም ድሮን ይዞራል። ትናንትም ሲዞር ነው ያለው፣ የድሮን አሰሳ ነበር። የፋኑ ኃይሎችም እዚህ ናቸው፣ ምን እንደምንሆን ግራ ገብቶናል ሲሉ አንድ ነዋሪ ያሉበትን ሁኔታ ገልጸዋል። ጌታቸው ረዳ ጉድ አሰምተው ተከስተዋል። እዘምታለሁ መስዋዕትም ለመክፈል ዝግጁ ነኝ ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ስለ ህወሓት፣ ሻዕቢያና ፋኖ ጥምረት ከዱባይ አዲስ ቃለመጠይቅ ሰጥተው ተከስተዋል። ጌታቸው ከዱባይ ባሰሙት ድምፅ እየቀድሞ ባልደረቦቻቸው የህወሓት አመራሮች ከፋኖና ኤርትራ ጋር ተጣምረው ለጦርነት እየተዘጋጁ መሆኑን ጠቁሟል። ጌታቸው ህወሓት ከሻዕቢያ ጋር አብሮ ጦርነት የሚከፍት ከሆነ ከፌዴራሉ መንግስት ጎን ተ። አሳልፌ ለመዝመት ዝግጁ ነኝ ብለዋል። ጌታቸው በቃለመጠይቁ መጠይቁ ህዋት ከፋኖና ከሻቢያ ጋር ያበረው የኢትዮጵያ መንግስትን እረፍት ለመንሳት ነው ሲሉ ተናግረዋል። የህዋት አመራር ከኤርትራ ጋር መተባበር የፈለገው ከፌዴራል መንግስት በኩል ያለበትን የመጠቃት ስጋት ለመከላከል የተጠቀመው ስልትም ነው ብለዋል። ህዋት ከፌዴራል መንግስት በኩል አለብኝ የሚለው ስጋት የእውነትነት መሰረት ያለው ወይም እነሱ የገመቱት ሊሆን እንደሚችል ጠቁሟል። የህዋትና የኤርትራ መንግስት ጥምረት በህዝብ ለህዝብ ግንኙነት የተሸፈነ መሆኑን የሚናገሩት ጌታቸው የኤርትራ ባለስልጣናት ከኢትዮጵያ መንግስት ጋር የገቡበት ውጥረት ወደ ግጭት ካመራ አስቀድመው ጦርነቱን ከድንበራቸው ማራቅ እንደሚፈልጉም ገልጸዋል። ጠቅላይ ሚኒስቴሩ አማካሪ የጦር ቴክኖሎጂ አቅም የላቸውም ያሏቸውን የኤርትራ ባለስልጣናት ጦርነቱን ከድንበራቸው አርቀው በትግራይ ወይም በአማራ ክልሎች ማድረግ እንደሚፈልጉም ይናገራሉ። ለዚህም ከህወሓት ጋር መተባበር ቀዳሚ ተግባራቸው አድርገው እየተንቀሳቀሱ ነውም ብለዋል። ይሁን እንጂ የኤርትራ መንግስት ባለስልጣናት ከፋኖ ጋር ስላላቸው ግንኙነት ጌታቸው በቃለመጠይቁ ላይ እያሉት ነገር የለም። ህወሓት በትግራይ ህዝብ መስዋዕትነት በኃይል ፍላጎቱን ማሳካት ይፈልጋል ሲሉ የሚቀጥሉት አቶ ጌታቸው የቀድሞ ባልደረቦቻቸውን እንደሚዋጓቸውም ሲዝቱ ተደምጠዋል። ህወሓት የፌዴራል መንግስቱን ወደ ግጭት ስቦ ለማስገባት የሚያደርገው ጥረት በትግራይ ህዝብ ላይ ውድመት እንደሚያስከትልም ስጋታቸውን ገልጸዋል። ይቀጥሉና በትግራይ በወንድሞቼ በእህቶቼና በቤተሰቦቼ ደም የሚደረግ የህወሓትን ጦርነት በህይወት እስካለው ድረስ እዋጋለሁ ሲሉም ተደምጠዋል። በቃለመጠይቁ ላይ በቀጣይ ለኢትዮጵያ ምን እንደሚመኙ የተጠየቁት ጌታቸው እንዲህ ሲሉ መልሰዋል። ትግራይ የተሟላ ራስ ገዥነት እንዲኖራት እፈልጋለሁ። አሁንም የትግራይ የራስን እድል በራስ የመወሰን መብት አላት፣ ይህ እንዲረጋገጥ እፈልጋለሁ ብለዋል። ጌታቸው የሚመኙት የትግራይ ራስ ገዥነት የመገንጠል መብትን እስከ ማረጋገጥ እንዲሆን እንደሚፈልጉም አቋማቸውን አሳውቀዋል። ትግራይ የመገንጠል መብት አላት የሚሉት ጌታቸው ሂደቱ መቶ ሺዎችን የሚገበርበት ግጭት ማስከተል እንደሌለበትም ይጠቁማሉ። ጌታቸው የጠቅላይ ሚኒስቴሩ አማካሪ ሆኖም ከኢትዮጵያ ብሔራዊ ጥቅም ጋር የሚጋጭ የትግራይን የመገንጠል አጀንዳ ማቀንቀናቸው በብዙዎች ዘንድ ግራ መጋባትን ፈጥሯል። ጌታቸው ከመቀሌ ከተባረሩ በኋላ የጠቅላይ ሚኒስቴሩ አማካሪ ሆነው አዲስ አበባ ቢቀሩም ከኢትዮጵያ ይልቅ የትግራይን ጥቅም ነጥለው ማጉላታቸው ጥያቄ ተነስቶበታል። የኢትዮጵያ መንግስት አንድ ሚስጥራዊ ድርድር ጀምሯል። ድርድሩ እጅግ ወሳኝ ነው። ብሉምበርግ በዛሬ ዕለት ስለተጀመረው ሚስጥራዊ ድርድር አንድ ዘገባን ይዞ ወጥቷል። የኢትዮጵያ መንግስት የአንድ ቢሊዮን ዶላር የዩሮ ቦንድ ዕዳን እንደገና ለማዋቀር ከዓለም አቀፍ የቦንድ ባለቤቶች ኮሚቴ ጋር ይፋዊና ሚስጥራዊነትን ያካተተ ውይይት መጀመሩን ብሉምበርግ ዘግቧል። ይህ እርምጃ ሀገሪቱ የዕዳ ጫኗን ለማቃለል በምታደርገው ብርቱ ጥረት ውስጥ እንደ አንድ ወሳኝ ምዕራፍ ተደርጎ ተወስዷል። ውይይቱ ሪስትሪክትድ መሆኑ በውይይቱ ላይ የሚሳተፉ አበዳሪዎች የሚስጥራዊነት ስምምነት መፈረማቸውን ያመላክታል። ይህ ስምምነት የኢትዮጵያ መንግስት ለስምምነቱ መሳካት ወሳኝ የሆኑ ሚስጥራዊ የኢኮኖሚ መረጃዎችን ለአበዳሪዎቹ እንዲያካፍል ያስችለዋል። በውይይቱ ወቅት እነዚህ አበዳሪዎች የኢትዮጵያን ቦንድ መሸጥም ሆነ መግዛት አይችሉም ብሏል ዘገባው። ይህ የውይይት እርምጃ ኢትዮጵያ በ2023 መጨረሻ ላይ የነበረውን የዩሮ ቦንድ ክፍያ ማዘጌቷን ተከትሎ የመጣ እንደሆነ ጠቅሷል። ሀገሪቱ በቡድን 20 የጋራ ማዕቀፍ ስር የእዳ ማቃለያ ለማግኘት ጥረት በማድረግ ላይ ትገኛለች የሚለው ዘገባው የድርድሩ የመጨረሻ ግብ የኢትዮጵያን ወቅታዊ የኢኮኖሚ አቅም ከግምት ውስጥ ያስገባ ዘላቂነት ያለው የእዳ አከፋፈል ስምምነት ላይ መድረስ ነው ብሏል። ከአበዳሪ የግል ተቋማት ጋር ስምምነት ላይ መድረስ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት ተጨማሪ የገንዘብ ድጋፍ ለማግኘት ከምታሟላቸው ቅድመ ሁኔታዎች አንዱና ዋነኛውም ነው ብሏል። በተጨማሪም እንደ ቻይና ካሉ መንግስታዊ አበዳሪዎች ጋር ለሚደረግ የእዳ ማቃለል ድርድርም መንገዱን ይጠርጋል ብሏል ብሉምበርግ። በመጨረሻም የዚህ ድርድር ውጤት የኢትዮጵያን የኢኮኖሚ ማገገም አቅጣጫ የሚጠቁምና በዓለም አቀፍ የገንዘብ ገበያ ላይ በከፍተኛ ትኩረት የሚጠበቅ ክስተት ነው ብሎታል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እጅግ አድርገን አመሰግናለን። መልካም ምሽት።